ትምህርታችሁን መማር መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ ከአማርኛ ፊደላቶች ውስጥ አራት ፊደላቶችን ብቻ መርጀ በእነሱ ቃላቶችን እየመሰረትን የምንመማር ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ ሸር አድርጉ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር እነዚህ የምታያቸው እነዚህ አራቱ የአማርኛ ፊደላቶች ናቸው። እነዚህ መነሻ እያደረግን ደግሞ ከታች እዚህ ጋር ያሉትን ቃላቶች እንመማራለን ማለት ነው። ይቺ የመጀመሪያው ፊደል ጠ ትባላለች። ጠ፣ ጨ፣ ጸ እና ፈ እነዚህ አራቱ አሉ። ማን ማን እናልኳችሁ ጠ፣ ጨ፣ ጸ፣ ፈ። ስለዚህ ዛሬ በእነዚህ በአራቱ ፊደላቶች መነሻ እያደረግን በእያንዳንዳቸው ቃላቶችን እናያለን ማለት ነው። መጀመሪያ የጠን እናያለን፣ እዛ የጭን እያለን እስከ አራተኛዎች ፊደል ድረስ እናያለን ማለት ነው። እሺ አሁን ከች ከመጀመሪያ እንጀምራለን። ከጠ ጠነች። ስለዚህ እነዚህ ፊደላቶች አጠቃላይ በጠ የተመሰረቱ ቃላቶች ናቸው ማለት ነው። የመጀመሪያው እዚህ ጋር ምን ይላል? ጠ የቀ ጠየቀ፣ ጠየቀ። ሶስት ፊደላቶች አሉ። ጠየቀ የሚለው ላይ አንደኛው ጠይች ነች፣ የ አለች፣ ቀ። እነዚህ ሶስቱም ደግሞ ምንድናቸው የመጀመሪያ ድምፆች ናቸው። በአንድ ላይ ጠየቀ የሚል ትርጉም አላቸው ማለት ነው። ከዚህ ጋር ደግሞ ጠበቃ ጠበቃ ጠበቃ። ቃ ማለት የቀ ቤተሰብ አራተኛ ይቺ ቃነች ብያችኋለሁ። ይቺ ቤተሰብ አራተኛዋ ቃ ትባላለች። ጠበቃ ጠቢብ ጠቢብ። ጠ የመጀመሪያ ፊትነች። ቢ ማለት ደግሞ የበ ቤተሰብ ሶስተኛ። ጠበቃ ስንል በ የዚች ቤተሰብ ሶስተኛዋ ቢ ደግሞ የበ ቤተሰብ ስድስተኛ በአንድ ላይ ጠቢብ ጠቢብ። እሺ፣ ከዚህ ጋር ደግሞ ጠቃሚ ጠቃሚ ጠቃሚ። ቃ የቀቤተሰብ አራተኛ፣ ሚ የመቤተሰብ ሶስተኛ፣ ጠቃሚ። ጠላት ጠላት ጠላት። ላ የለቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ በአንድ ላይ ጠላት ይላል። እሺ፣ ከዚህ ጋር ደግሞ ጠለፋ ጠለፋ ፋ ማለት የፈ ቤተሰብ አራተኛ። እነዚህ ሁለቱ የመጀመሪያ ድምፆች ናቸው። በአንድ ላይ ጠለፋ ጠለፋ ይላል። በጣም አሪፍ ። አሁን በጠይ የመሰረት ናቸው ቃላቶች አንደኛ ጠየቀ፣ ሁለተኛ ጠበቃ፣ ጠቢብ፣ ጠቃሚ፣ ጠላትና ጠለፋ ጠለፋ ይላል። እሺ ወደዚህኛው ደግሞ ስንመጣች ደግሞ ነች ጨ ነች ደግሞ ይች ጨ። ለምሳሌ እዚህ ጋ ምን ይላል ጨ ረቃ ጨረቃ። ቃ ማለት የቀ ቤተሰብ አራተኛ። ጨረቃ። ጨዋታ፣ ጨዋታ፣ ጨዋታ። ዋ የወቤተሰብ አራተኛ፣ ታ የተቤተሰብ አራተኛ። ጨዋታ። ጨለማ፣ ጨለማ። ጨ የመጀመሪያ ፊደል፣ ለ የመጀመሪያ ፊደል፣ ማ የመቤተሰብ አራተኛ። ጨለማ ጨረ ጨረታ ጨረታ ታ ማለት የተ ቤተሰብ አራተኛ። የመጀመሪያዎቹ ደግሞ ሁለቱ እነዚህ የመጀመሪያ ድምፅ ናቸው። ጨረታ ጨዋ ጨዋ ዋ ማለት የወ ቤተሰብ አራተኛ። ጨዋ ጨ ካ ጨካኝ ጨካኝ ካ የከቤተሰብ አራተኛ፣ ኝ የኘ ቤተሰብ ስድስተኛ። በአንድ ላይ ጨካኝ ጨካኝ ይላል። ስለዚህ በጨ መሰረት ናቸው ቃላቶች አንደኛ ጨረቃ፣ ጨዋታ፣ ጨለማ፣ ጨረታ፣ ጨዋ እና ጨካኝ ጨካኝ ይላል። እሺ፣ አሁን ደግሞ ወደ ሶስተኛውን ልመጣል። እች ደግሞ ማነች? ጸነች፣ ፀ፣ ጠ፣ ጨ። አሁን ደግሞ ፀ ከዚህ ጋር ምን ይላል? ጸ፣ ጥ፣ ታ፣ ጸጥታ፣ ጸጥታ። ጥ የጠ ቤተሰብ ስድስተኛ፣ ታ የተ ቤተሰብ አራተኛ ባንድ ላይ ጸጥታ እሽ ከዚህ ጋር ደግሞ ጸሀይ ጸሀይ ጸሀይ ይህ የቤተሰብ ስድስተኛ እነዚህ የመጀመሪያ ክፍል ናቸው። ጸሀይ ጸጋ ጸጋ ጋ ማለት የገ ቤተሰብ አራተኛ ጸጋ ጸሎት ጸሎት ሎ የለቤተሰብ ሰባተኛ ት ስድስተኛ የተ ቤተሰብ ጸሎት ፀጉር ፀጉር ጉ የገ ቤተሰብ ሁለተኛ ር የረ ቤተሰብ ስድስተኛ በአንድ ላይ ጸጉር ይላል። ፀጸት ፀጸት ት የተ ቤተሰብ ስድስተኛ ፀጸት እሺ ከዚህ ጋር ላይ ጸጥታ፣ ፀሀይ፣ ጸጋ፣ ጸሎት፣ ፀጉር እና መጨረሻ ጸጸት ጸጸት የሚሉ ቃላቶችን በፀ ፊደል መነሻ እያደረግን መስርተናል ማለት ነው። ወደ መጨረሻዋ ወደ ፈ ስንመጣ ደግሞ ከዚህ ጋር ምን ይላል? ፈተና ፈተና ፈተና የነ ቤተሰብ አራተኛ ፈተና። ፈውስ ፈውስ ፈውስ ው ማለት የወ ቤተሰብ ስድስተኛ ስ የሰ ቤተሰብ ስድስተኛ መለይ ፈውስ ፈጠራ ፈጠራ። ራ የረ ቤተሰብ አራተኛ ፈጠራ። ፈሪ። ሪ የረ ቤተሰብ ሶስተኛ። ፈሪ። ፈረንሳይ ፈረንሳይ ፈረንሳይ። እዚህ ጋር ፈረንሳይ ስንል ፈ የመጀመሪያ ነች፣ ረ የመጀመሪያ ነች፣ ን የነ ቤተሰብ ስድስተኛ ነች፣ ሳ አራተኛ የሰ ቤተሰብ፣ ይ ስድስተኛ የየ ቤተሰብ አንድ ላይ ፈረንሳይ። እሺ፣ ከዚህ ጋር ደግሞ ፈገግታ ፈገግታ ፈገግታ ፈ የመጀመሪያ ገ የመጀመሪያ ግ የገቤተሰብ ስድስተኛ ይችኛው የገቤተሰብ ስድስተኛው ግ ትባላለች። ታ ደግሞ የተቤተሰብ አራተኛ ነች። ስለዚህ ባንድ ላይ ፈገግታ ይላል። ስለዚህ በፈ የመሰረት ናቸው ቃላቶች አንደኛ ፈተና፣ ፈውስ፣ ፈጠራ ፈሪ፣ ፈረንሳይ እና መጨረሻ ፈገግታ ፈገግታ ይላሉ ማለት ነው። በጣም አሪፍ። ስለዚህ እናንተ ደግሞ የበለጠ ቃላቶችን እንደዚህ እያደረጋችሁ መለማመድ ትችላላችሁ። እኔ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ቀጣይ ደግሞ ሌሎችን ትምህርቶች አማርኛም እንግሊዘኛም እየሰራሁ ሁሌም አቀርብላችኋለሁ። እየገባችሁ መከታተል፣ መማር፣ ማወቅ ትችላላችሁ ማለት ነው።